ኑስካፊ የምትጠጡ እህቶች ማለት ነው። ኑስካፊ እንወድያለን፣ ያለ ኑስካፊ በጣም ነው መወደው፣ ተንቅልፌ ኮ ስነሳ ኑስካፊ ነው፣ ሳልጠጣ አልንቀሳቀስም፣ ስራ እኮ አልሰራም የምትሉ እህቶች ማለት ነው። ኑስካፊ ምንድነው ጥቅሙ ምንድነው ውስጥ ጉዳቱ ታውቃላችሁ? እህቶች በፍጹም አታውቁም። ግን ብዙዎቻችን ተንቅልፋችን ተነስተን ወደ ኑስካፊ እንሮጣለን ማለት ነው። ለምን እንደሆነ አናቅም። ኑስ ካፊ በጣም ነው የምወደው ከመውደዴ የተነሳ ተንቅልፍ የተነሳች በባዶ ሆዴ ነው የምጠጣው የምትሉ እህቶች ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝ ትትረፍ ይበልልኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦች ላይክና ሼር ሰብስክራይብ እያደርጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ወደ ቤት ተቀላቀሉ፣ ላለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የኑስካፊ ወዳጆች ወይም የኑስካፊ አፍቃሪዎች ማለት ነው። ኑስካፊ በጣም የምትወዱ እህቶች አላችሁ። ኑስካፊ በጣም እኔም ነገሩ እጠጣ ነበር፣ በነገራችን ላይ ግን አሁን ስላለለሁበት እስኪ የምትወዱ እህቶች ልብ ብላችሁ አዳምጡ። ኑስካፊ አንዳንድ እህቶችማ ኑስካፊ ሳንጠጣ ስራ አንጀምርም፣ ቀጥታ ተነስቼ ፊቴን ታጥቢ ኑስካፊ ለመጠጣ ነው የምቸኩለው የምትሉ እህቶች አላችሁ ማለት ነው። ግን ስለ ኑስካፊ ጥቅምና ጉዳቱን አላወቅንም ማለት ነው እህቶች። አንዳንድ ጊዜ ለራሳችን ማወቅ አለብን ማለት ነው። ጣፍጦን ስለበላ ነው ለእኛ ጤና ነው ማለት አይቻልም። ጣፍጦን ስለጠጣ ነው ለእኛ ተስማምቶናል ማለት አንችል ነገር ግን አንዳንድ ጊዜ እንደዚህ ትምህርት የሚሰጡ ሰዎችን መልካም ነገር ለሰው የሚጠቅም ነገር የሚሰጡትን ብታዳምጡ ወይም ብናዳምጥ ጠቅሞ ለእኛ እንጂ ለእነሱ አይደለም ማለት ነው። እና እንግዲህ ብዙዎቻችን ኑስካፊ በጣም እንወዳለን። ኑስካፊ ከመጠጣታችን ያነሳ እሱን እንትንታለን ስራ ማንሰራ እህቶች አለን ማለት ነው ያዲ የኑስ ካፊ ወዳጆች ማለት ነው። እንደሱ ተማድረጋችን በፊት መጀመሪያ ኑስ ካፊን አንዳንድ ጊዜ አንድ ልብ ብለን ብናዳምጥ ጥሩ ነው ማለት ነው። እንግዲህ ኑስ ካፊ ከምንም በላይ ደግሞ ብዙ እህቶችን የልብ በሽተኛ አድርጓቸው ማለት ነው። እንግዲህ እንዲያጋጣሚ ኑስካፊ ጀመርኩኝ እንዲያጋጣሚ ይኸው ቀጥ እያለሁ የምትሉ እህቶች አላችሁ ማለት ነው። ተሳስታችኋል። እኔ ልንገራችሁ ማለት ነው። አብረኝ የምትሰራው ጓደኛዬ በፊት በጣም ኑስካፊ ይገዛል ቤት ውስጥ ማለት ነው። ለቡና ነው ግን የሚጠቀሙት ቡና ላይ በትንሽ እየዋ ነው የሚጠቀሙት። በትንሽ እየዋ ግን፣ ሴትየዋ ዝም ብላ ያለቀ እየመሰለ በጣም ብዙ ብዙ ትገዛለች ማለት ነው። እንግዲህ ያቺ ጓደኛዬ ይ ጧጧት ትምህርት ስላለ በጧት ነው የምንነሳው። ቀጥታ ትሄድና ኑስካፊዋን ታፈላለች ማለት ነው። ሰው ተኝቷል እኮ ተማሪዎቹ ራሱ አልቀስቀስንም። እንግዲህ በባዶ ሆዷ ያን ኑስካፊ ግ ቀጥም አርጋ ተጠጣች፣ በኋላ ወደ ስራዋ ነው የምትለ ማለት ነው። ያቺ ልጅ እንግዲህ ታዛ ያኑስ ካፊ ጥቅም ጉዳት አታቅም። እንግዲህ ሁሌ ነው በቃ ጧጧት ተነስተ ያን ታልጠጣች ስራ ትሰራ ማለት ነው። አብራኝ የምትሰራ ያጓደኛ አይነት ብያችኋለሁ እንግዲህ። ይቺ እህታችን ግን በሽታ በጣም ያማታል። በምን እንደሚያማት ራሱ አታቅም፣ ሁላችንም አናቅም ማለት ነው። በጣም ትጠጣለች። በባዶ ሆዷን ምግብ ሰዓት በላ ነው ብያቸኋለሁ። እንዴት ተነሳ ሷላ ስግቲ ኩሽና ነው የምንሄደው ማለት ነው ሻይ እና ወተት ምናምን እናፈላላ ልጆች ትምህርት ቤት አፍልተን ተጨረስን በኋላ የምንቀሰቀሳቸው ማለት ነው። እንግዲህ እሷ ተንቅፏ ተነስታ ያለን ነው። እኔ ደግሞ የውሃ ወዳጅ ነው ማለት ነው። ተንቅፍ የተነስች ውሃ መጠጠት በጣም ነው መወደው። ቢስሚላ ተንቅፍ የተነስች እንዲሁም ውሃ ታጣ ሁናድግ አለሁኝ። እንግዲህ እሷ ደግሞ ኮፊ ነው የምትጠጣ ይሄ ኑስ ካፊ ማለት እንግዲህ ጄታችን ልቧን በጣም ያማታል ሁሌ ነው የሚያማት ሁሌ ነው የሚያማት ሁሌ ነው የሚያማት በመጨረሻ ምንድን ሆነላችሁ ኑስካፌ ተከለከለች ሲቀጥል ደግሞ የኮላ ሊጠጠር አለበች ተባለ ግን አሁን ይህ ነገር የመጣው በኑስካፌ ነው እየተባለች ነው እንግዲህ እህቶች ማለት ነው ብዙዎቻችን አረብ ሀገር ያለን እህቶች በጣም የምናሳዝነው ነገር አገራችን ስንሄድ በሽተኛ ነው የምንሆነው ወላሄ ነው ምላችሁ አገራችን ስንገባ በሽተኛ ምን ሆኑ። አንዴ አንዱን አመመኝ እንላለን፣ አንዴ አንዱን አመመኝ እንላለን። በቃ በሽተኛ ማለት ነው። ምክንያቱም ሁሉ ነገራችንን ወዛችንን ምጥጥጥ አድርገን አረብ አገር አረግፈን ነው የምንሄደው ማለት ነው። በሽታ ተሸክመን አገራችን እንገባለን እና እህቶች ኑስካፊ ወዳለሁ እያላችሁ ልባችሁን በሽተኛ አታርጉ። እንዲሁም ባለፈው የሞተችው እህታችን ያው ሁላችንም አንቀርም፣ ማንም ሰው የሚቀር የለም። እንግዲህ እሷ በልብ ኬዝ ነው፣ በልብ ህመም ነው እየተባለች ነው። እንግዲህ ልብ ህመም ሲመጣ ድንገት ነው ጸጥ የሚያረግም ማለት ነው። እና አብዛኞቻችን ደግሞ ልባችንን እያን እየተለዛለ ዘበሽታውም እኛም ልቤን አፈነኝ ምናምን እያን አንዳንድ ጊዜ ኑሰ ካፊ አትጠጡ ማለት ነው። እና ይቺ ጓደኛዬ እንደዚህ ሆነ ይኸው ይሄ የኩላሊት ጠጠሯ እኔ እንግዲህ አላውቅም፣ ይሻላት ምን ይበላት እማቀው ነገር የለኝም። እሷም የኩላሊት ጠጠር ስትባል በጣም ደንግጣለች፣ ወደ ሀገሯ ገብታለች ማለት ነው። ምክንያቱ ህመም ነው። ያ ነገር ደግሞ የመጣባት በኑሰ ካፊ ምክንያት ነው ማለት ነው። ልቧን ያማታል፣ በጣም ነው የሚያማት ልቧን። በቃ ዝርግዝግት ትላለች አንዳንድ ጊዜ ማለት ነው። ታስደነግጠናለች። እንደውም ኘን ማለት ነው እንግዲህ ኑስካፊ ከመጠጣቷ የተነሳ ነው ማለት ነው። በነገራችን ላይ እኔ መጠጣለሁኝ ግን እኔ እንዴ ዚያ ተንቅፌ ተነስቼ ምናምን አይደለም እኔ የምጠጣው ኑስካፊ አሱር ላይ ነው ማለት ነው። ያንንም ሴትዮዋ ስትቆጣ ታውኩኝ። የሴትዮዋ እህት ሐኪም ስለነበረች በጣም ትቆጣለች። ልጆቹ እንዳይጠቀሙ ሴትዮዋን ትቆጣታለች ምናምን እኔ ማለት መጠጣ ትፈልጋለሁ። ግን ደግሞ በሰዓቱ ኩሽና የምትኮረኮርበት ጊዜ አልነበረኝም። እና ምንላችሁ ነው እሷና እሷ ምግብ ስለምትሰራ ነው በነገራችን ላይ ማለት ነው። እና ምንላችሁ ነው ኑስካፊ አትጠጡ እባካችሁ፣ እህቶች ማለት ነው። ኑስካፊ እንቅልፍ ያነቃናል፣ እንቅልፍ አይወስደንም የምትሉ እህቶች አላችሁ። አትሸወዱ። ወንድሞችም አላችሁ ኑስካፊ ተጠጠን ነቃ እንላለን የምትሉ ማለት ነው። ራሳችሁ መተኛት ከፈለጋችሁ መተኛት፣ መንቃት ከፈለጋችሁ ኑስካፊ ጠጠታችሁ እንቅልፍ አይመጣም። ወይም ነቃ ላለሁ ብላችሁ ራሳችሁን በሽታ ላይ አትጣሉ። አብዛኛው ሰው ደግሞ ኑስካፊ ተጠጠን፣ በተለይ የትምህርትም ሊሆን ይችላል፣ የስራም ሊሆን ይችላል አንዳንድ ነገሮችን ለመጨረስ ኑስካፊን ጠጣና ስራችን ጀምር የምትሉ ስላላችሁ ባትጠቀሙት ጥሩ ነው ማለት ነው። ስትጠቀሙ ደግሞ ብዙዎቻችሁ በባዶ ምንም ምግብ ሳትጠቀሙ ተንቀፋችሁ ተነስታችሁ ኑስካፊ ትሰሩና ትጠጣላችሁ። ይሄ ነገር ደግሞ ትልቅ በሽታ ወይም ትልቅ አደጋ ውስጥ ስለሚጨምራችሁ እባካችሁ ጥንቃቄ አድርጉ እህቶች እኛ በሽታ የምር ነው የምላችሁ። አገር ስትሄዱ በኋላ እንትምቶታ እዚህ ከሀገር ገብታ ማለት ነው አንዴት እህታችሁ በተለይ ለረጅም አመት አረባ ሀገር የሰራ እህታችን ለረጅም አመት አረባ ሰርታ ጉልበቷን ሁሉ ነገሯን መጥጥ ጣርጋ ከሰረች በኋላ ሀገር ከሄደች በኋላ ጤና የላትም። አንዴ ልቤን፣ አንዴ ራሴን፣ አንዴ ወገቤን ማትሉ የላትም የኔ እናት ማለት ነው። አረብ አገር ጭምቅ አድርገ ሁሉ ነገሯን፣ ውበቷን፣ ጉልበቷን፣ ጥንካሬዋን ጨርሳ ሀገር ስትገባ ምንድ ነው በሽታ ማዳመጥ ማለት ነው። በሽታ ማዳመጥ ነው ትርፍም የሆነው። ስለዚህ እኛም መጠቀቅ አለብን። ለህይወታችን ለራሳችን መቆም አለብን ማለት ነው። ስለዚህ ኑስካፊ በ በጣም በብዙ መንገድ ተው አትጠቀሙ፣ የሚጎዳ ነገር አትጠጡ እያሉ በጣም ብዙ ሰዎች እየመከሩ ነው። እኛ ግን መስሚያችን ጥጥ ነው ማለት ነው። እና ባካችሁ ራሳችሁን ለበሽታ አታጋልጡ። በገዛ ብራችሁ ገዝታችሁ በገዛ ገንዘባችሁ ገዝታችሁ በሽታ ና ቤታችሁ ማምጣት እንግዲህ ይታያችሁ ከባድ ነው። እና ውድ ቤተሰቦች እንግዲህ ይህ ነገር ከጠቀማችሁ ላይክ እና ሸር እያደረጋችሁ አበረታቱኝ። ለእኔም እናንተም ደግሞ ተጠቀሙበት። አቆሙ ምንም አይሰራላችሁም በቀጣይ ቪዲዮ ውስጥ ከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ